ክርስቲያኖቶች ድረስ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሀገራችን ሰላም ተስታ ፍቅር አንድነት ያምጣልን። እንግዲህ እንደቀጠለው ቀጠለው ነው፣ ስለ መስፍን ጉዳይ ማለት ነው። እንግዲህ መስፍን በጣም አስጠያፊ ነገር እያረገ በጣም ሰው እያሳበደ፣ ሰው በበሽታ የጣለ ሰው እየደፈረ፣ ሰው እያሳበደ እንግዲህ መስፍን ነገር ተነግሮም አይበቃም ማለት ነው። እውነት ይህ ነገር እንደ ታሪክ የሚወራ ነው ማለት ነው። እንግዲህ ሁላችሁም እንደምታዩት ትናንትና እነግርያችሁ ነበረ። ትናንትናም ያው የናንት የሉሉ ቤተሰቦች በውሸት የራሱ ቤተሰቦች እንደካዱት እንደካዱትም እንደገና ወስደው መረጃም እንዳስተላለፉትም ሊገሉትም እንደፈለጉ ሁሉም ትናንትም ነግርያችሁ ነበረ። የገዛ ክስቱም እንዳወራችበት የገዛ ጓደኞቹም ሄዶ የራሴ ነው ብሎ ያመናቸው ሰዎችም ሄዶ እንግዲህ መረጃ ያስተላለፉ እንዲገሉትም እንዲገለጥኝ እንደተናገሩ ሁሉም ነግሬያችሁ ነበረ። እንግዲህ እህቱም ማህሌት እህቱም እንደዚህ ወስቶ ደፍሯት ምን ብሏትም አይታችሁ ነበረ። በአሁንም በበሽተ ላይ እንደጣላት ያቺ በአሁን ጊዜ ያው ከነሎሎ ጋር ተጥሩ ሰዎች ተቤተሰብ ገጥሟት ያው አሁን ጥሩ ሁኔታ ላይ ነው ያለችው። ያው ናይቲ ማለት ነው፣ መህሌት ማለት ነው። ያው ናይቲ ደግሞ ያው ናይቲ ደግሞ እንደተፈለገ ታውቃላችሁ። እንግዲህ መስፍን በነሱ ቤተሰብ ምን አረጉበት፣ ምን እንደሰሩበት አላውቅም። እውነት አላህ ነው የሚያውቀው። እንደዚህ አይነት ነገር ማለት ነው። እንግዲህ በእህቱ እና በወንድሙ እንደዚህ አይነት ድርጊት የሚፈጥረው እንግዲህ ወንድሙ ናይቲ ሰሞኑ እየተፈለገ ነበረ እንዳያችው ማለት ነው። እየተፈለገ ነበረ ከዚያ ናይቲ እ አብዶ አብዶ ልብሱ ሁሉም የተበጣጠሰ ቅማል ሁሉም እንዳለ በልቶት እንግዲህ ቤተ ክርስቲያን እንደገባ ጸበል እንደገባ ከጸበልም በሰንሰለት ታስሮ ሲዲ እየለፈለፈውን መስፍን ብሎ ነው እየለፈለፈው አለ። ሌላዎቹም እየጠራ ነው አሉ እህቴንም አለሉ። እሱ መዳኑም አለመዳኑም ሳያውቅ እህቴን ብቻ እህቴን ብቻ ማህሌት ሄድናት ማህሌት ደርሳለች፣ እህቴን ብቻ ያለ ማለት ነው። እና ቤተሰቦች በጣም እውነት የእነዚህ ነገር ማለት ነው በጣም ታሪክ የሚሆን ነገር ነው ማለት ነው። በጣም ታሪክ፣ በጣም ትምህርት የምንወስድበት ነገር ነው። በጣም የሚገርም ነገር በጣም የሚያስከፋ ነገር ነው ማለት ነው። እንግዲህ መስፍን ብዙ ኃጢአት ነገር እያሰራ ነው። ብዙ ድርጊት ነገር እያሰራ ነው እንዳያችሁ ማለት ነው። ሰው በብር እያገዛ ነው። የሰው ለምስ በብር እያገዛ ነው። እንግዲህ ሁሉንም ሊንደር ሊያጠፋው እንደፈለገም ትናንት ነግሬያችሁ ነበረ። እንግዲህ ዛሬ ዘላለም እንግዲህ ወደ አዲስ አበባ ሄዳ ሄዱ ወደ አዲስ አበባ ወደ ያለበት ገዳም ሲሄዱ አንዱ የእሱ ተባባሪ ደግሞ አንዱን አገኙት። አንዱን ሲያገኙት መጀመሪያ ዘላለም በስልክ አውርቶ ነበረ፣ ያጠገቡ ቁጭ ያለው ልጅ ማለት ነው ሲጠይቀው አሁናት እዚህ ያለ ብሎ ነግሮት ነበረ። መልሶ ደግሞ አሁን በሰላሳ ደቂቃ ውስጥ አሁን አሁን አሁን ይዞት ሄደው ብሎ አሉት አለው ማለት ነው። እንግዲህ አንዱ ተይዘዋል፣ አንዱ ደግሞ አምልጠዋል። እንቱም እንዲያዝ እንግዲህ ተስፋ እናደርጋለን። እንግዲህ ናይት እየተፈለገ ነው። በጣም የሚገርም ነገር፣ በጣም ነው የሚያመው። እውነት ኢየሱስ ታሪክ ተወርቶ ማያልቅም ማለት ነው። እኔ በፊት ውሸት ምናምን በፊት እኔ ውሸት እያልሆነ ነገር ምናምን ይመስለኝ ነበረ፣ ግን በጣም እውነት እውነት ስንናገር የነዚህ ታሪክ ልፋታቸው ጥሩ በመሆናቸው ያለፉት ነገር ያልሄዱበት ያልሰሩት ነገር የለም ማለት ነው። ያው ማለ ደግሞ እነሱ ጥሩ ነገር አዘውላቸው ነው እነሱ ጥሩ ነገር አዘውላቸው ነው። እነዚህ ሰዎች ማኅሊትና ናቲ፣ ዘላለምና ሉሉ ባያገኙ በቃ በምንም ነገር ሁሉም ነገራቸው ተሸፋፍኖ ነበረ። ማንም አያውቀውም ነበረ። እንግዲህ እጅ ሴትየው ሲናገሩ እሳቸውም አለ ይስጣቸው አስከብቶ ልብሱን ቀይሬ ገላውን አትቤ ሌላ ልብስ ቀይሬ ለት ልጄ ራሱ እንደዚህ ማንም መታቂው እብድ ነው የምታስገቢው አለችኝ። እኔ ደግሞ ታይ አይባልም። ብዬ ምን ብዬ አሁን ወደ ቤተክርስቲያን አስገብተን በሰንሰለት ሁሉም ታስሮ መልኩ ፊቱ ሁሉም እሱን አይመስልም። በቃ የሆነ ተብላ የሆነ ሴትዮ ያወሩ ነው። እንግዲህ አንድ ደግሞ አልማዝ የምትባለ ደግሞ... የመስል ተባባሪ ናት። እሷ ደግሞ በጣም ባለጌ እንደዚህ ሴት ልጅ ወንድም የላትም ይሆናል፣ እህት የላትም ይሆናል። በሱ ላይ የምትጫወተው ማለት ነው። እና ቤተሰቦች የእውነት የእነሱ ነገር ተወርተው ማያልቅ ማለት ነው። እንግዲህ ዘላለም የሄዱበት ያለፉበት ቦታ የለም፣ እንደገና አዲስ አበባ ከአዲስ አበባ ወደ ገዳም ገዳም ሲሄዱ፣ እንደገና አሁን ያመለጠው አሁን ነው የወሰደው አለ እንግዲህ እነሱ ማጥፋት ደብቆት የሆነ ቦታ ደብቆትም ይሆናል፣ እነሱን ለማስተፋት ፈልጎም ይሆናል እና በጣም ነው የሚከብደው ብቻ በጣም እና ልቦና ይስጣቸው ነው የሚባለው፣ እንደዚህ አይነት የሚሰሩ ድርጊት የሚሰሩ ሰዎች። መስፍን በቁሙ በቁሙ እሱ ማቃጠን ነው ወላይ መስፍን የሚባለው ሰውዬው ማለት ነው፣ ይሄን ድርጊት የሚፈጥረው ይሄን ነገር የሚያደርገው እሱ በቁሙ ጋዝ ተከፍክፎ ማቃጠን ነበር፣ ማቃጠን ነበር እሱ የእሱን ስራ እንደዛ ነበረ ማለት ነው። እነዚህ ልጆች እንደዚህ እንዳደረጋቸው እንደዚህ እንደተጫወተባቸው እሱ ላይ መጫወት ነበረ። ግን ለማንኛውም ይሄ ቪዲዮን ከወደዳችሁት ሼር ላይክ በማድረግ አበረታቱኝ። በሌላ ቪዲዮ እስከ ስንገናኝ ድረስ እንደገና ይሄ ልጅ ተይዞ እንግዲህ ለማየትም እንግዲህ ሁላችንም ጓጉተናል ማለት ነው። ኢንሻላህ ደግሞ ያዘርክፉ የያዘ መጥፎ የሚይዘው ማለት ነው። እያዛል ብለን ተስፋ እናደርጋለን። እና ቤተሰቦች ከወደዳችሁ ሼር ላይክ በማራክ እስከ መጨረሻ ቪዲዮን በማድረግ ሀሳብ አስተያየታችሁ እንደዚሁ በማስቀመጥ እንግዲህ ቤተሰብ ቤተሰቡ በሌላ ከሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን መልካም ቆይታ ይሁንላችሁ። ይታየን